እሺ ሰላም ቤተሰቦች፣ እንዴት አላችሁ? በእያላችሁበት ሰላማችሁ ይብዛልኝ በሀገር ውጭም በሀገር ውስጥም ያላችሁ ውድ የቻናል የተከታዮች በዛሬው ቪዲዮ ይጀላችሁ የቀረው ትምህርት የአማርኛ ፊደላቶቹን በእንግሊዝኛ እንዴት ማንበብና መጻፍ እንደምንችል ኮንሶናንቶቹን ከባወሎቹ ጋር በዚሁ መንገድ አስቀምጬ ይጀላችሁ መጥቻለው ለጀማሪዎች በሚል የጀማሪዎች ይጠቅማችኋል፣ በሚል ይህንን ቪዲዮ አዘጋጅቼ እጅላችሁ ወደ እናንተ ቀርብ ያለው፣ እናንተ ደግሞ ይህንን ቪዲዮ እስከ መጨረሻው በማየት እንዲሁም ደጋግማችሁ በማየት በዚህ ቪዲዮ ትማሩበታላችሁ፣ ታውቁበታላችሁ፣ ቁም ነገር ታገኙበታላችሁ በማለት ያላወቃችሁበትን የምታውቁበት በዚሁ ቪዲዮ ብዙ የምትማሯቸው ነገሮች ይኖራሉ ብዬ በማሰብ ይህንን ቪዲዮ አዘጋጅቼ ወደ እናንተ እቀርባለሁ። ቪዲዮውንም ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና በመላው ዓለም ያሉ ዜጎቻችን እንዲደርሳቸው እንዲማሩበት፣ እንዲያውቁበት ለማለት እወዳለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር እንደምትችሉ ለማሳሰብ እወዳለሁ ለመግለጽ እወዳለሁ። ስለዚህ እናንተ ይህንን መሰረት በማድረግ ይህንን ቪዲዮ አይታችሁ ከጨረሳችሁ በኋላ መማር ለምትፈልጉ በቀጥታ እንደምትደውሉልኝ ሙሉ ተስፋ አለኝ። ያልገባችሁ ካላችሁ ደግሞ እንዲሁ ዩቲዩብ ላይ መማር ለምትፈልጉ ደግሞ ጥያቄያችሁን ኮሜንት ሴክሽን ላይ አስቀምጡ ላይ ከዛው ላይ እመልስላችኋለሁ። ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ይቆዩ። ተ ቱ ቲ ታ ቴ ት ቶ አሁን ከዚህ ጋር ተ የምንላት የአማርኛ ፊደል በእንግሊዘኛ ስትጻፍ ተ የምንላት ኮንሶናንት ሌተር አላት። ኮንሶናንት ሌተር ማለት ተነባቢ ፊደል ማለት ነው። የተ ኮንሶናንት ሌተር በእንግሊዘኛ ቲ ትሆናለች። ቲ። ስለዚህ ቲ ኢ ካልነን ተ እያልንን ነው ማለት ነው። ከዚህ ጋር ተ ስንል ቲኢ ከሆነ መጀመሪያ ላይ የምንጠቀማት ባውል ሌተር ማንስ ነው ለች ነው ኢ ስለሆነች ነው መጀመሪያ ላይ የምንጠቀማት ባውል ሌተር ኢ ነች። ስለዚህ ተ ደግሞ የመጀመሪያ ፊደል ነች ማለት ነው። ስለዚህ ተ ስንል ቲ ኢ ቱ ቲ ዩ

እንግዲህ የቸ ኮንሶናንት ሌተር ሲኤች ሲኤች፣ ከዚህ ጋር ልብ በሉ። እኒህ ኮንሶናንት ሌተሮቹን ከመጀመሪያ እስከ መጨረሻ አይቀየሩም። የሚቀያየሩ ምኖች ናቸው? ቮል ሌተሮች ናቸው። ቮል ሌተሮች ይቀያየራሉ። ኮንሶናንት ሌተሮች ግን ከዚሁ ጋር አይቀየሩም። የሚቀይሩ መቼ ነው ተና ቸ የ ያለን ወደ ታስን ቆጥራቸው ኮንሶናንት ሌተሮች ይቀያየራሉ። በተቃራኒ ደግሞ መጀመሪያ ላይ የምንጠቀማት ቫውል ሌተር ተመሳሳይ ትሆናለች ማለት ነው። ሁለተኛ ላይ የምንጠቀማት ቫውል ሌተርም ተመሳሳይ ትሆናለች። ሶስተኛ ላይ የምንጠቀማት ቫውል ሌተር ተመሳሳይ ትሆናለች ከሁሉም ጋር። ምሳሌ ቲኢ ካለን ኢ የምንላት ቫውል ሌተር ከሁሉም ጋር እንጠቀማታለን ማለት ነው። ስለዚህ የቸ ኮንሶናንት ሌተር ሲ ኤች ቫሏ ኢ ትሆናለች ማለት ነው። ምክንያቱም ኢ የምንላት ቫል ሌተር የመጀመሪያ ቫል ሌተር ስለሆነች ማለት ነው። ቸ ስንል ሲ ኤች ኢ፣ ቹ ሲ ኤች ዩ፣ ቺ ሲ ኤች አይ፣ ቻ

ይያ ይ ዮ እንግዲህ ከዚጋ የምትመለከቱት የ የምንላት ኮንሶላ ሌተር ማን ነች? ዋይ ነች። ዋይ ስለዚህ ዋይ ከሆነች ከየ እስከ ዮ ኮንሶላ ሌተር ወይም ተነባዊ ፊደል ማን ትሆናለች? ዋይ ትሆናለች፣ ማለት ነው። ዋይ ትሆናለች። ስለዚህ ሊቀያየሩ የሚችሉ ምኖች ናቸው እነዚህ ቫወል ሌተሮች ናቸው ማለት ነው ቫወል ሌተሮች የ ስንል ዋይ ኢ ዩ ስንል ዋይ ዩ ይ ስንል ዋይ አይ ያ ዋይ ኤ የ ዋይ አይ ኢ ይ ዋይ ብቻ ዮ ዋይ ኦ ብለን እንጽፋለን ማለት ነው። እንጽፋለን። እሺ፣ ሌላ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ እዚጋ፣ የነ ኮንሶናንት ሌተር ደግሞ ኤን ነች። ኤን የነ ኮንሶናንት ኤን ነች። ስለዚህ ከነ እስከ ኖ ኤንን መጀመሪያ በማስቀደም ቫውል ሌተሮችን እናደርጋለን እየቀያየርን እንጽፋለን ማለት ነው። እየቀያየርን እንጽፋለን። እሺ፣ ነ ኤን ኢ ኑ ኤን ዩ ኒ ኤን አይ ና ኤን ኤ ኔኤን ኤንአይኢ ን ኤን ብቻ ኖ ኤን ኦ ብለን እንጽፋለን ማለት ነው። እሺ ቀጣይ ኘ ኘ ኙ ኜ ኛ

እንግዲህ ከዚህ ጋር እነዚህ የምትመለከቷቸው ፊደልም ናቸው ድምጽም ናቸው። አ ስንል ኤ ኦ ዩ ኤ ኢ አ ኤ አላቸው ወይም ደግሞ በእንግሊዝኛ በዚሁ መልኩ እንቀይራቸዋለን ማለት ነው። እሺ ሌላ ከ ከ እንግዲህ የከ ኮንሶናንት ማለች ኬ ነች ማለት ነው። ኬ ከ ስንል ኬ ኢ፣ ኩ ኬ ዩ፣ ኪ ኬ አይ፣ ካ ኬ ኤ፣ ኬ ኬ አይ፣ ኢ ክ ኬ

ልዩነታቸው ከሃ ጋር ልዩነታቸው ይች የመጀመሪዋ ብቻ ነት። ሃ ስንል ኤች ኢ ሁ ኤች ዩ ሂ ኤች አይ ሀ ኤች ኤ ሄ ኤች አይ ኢ ህ ኤች ብቻ ሆ ኤች ኦ ለን እንጽፋለን ማለት ነው። እሺ ከዚህ ጋስ ወ ወ ው ዊ ዋ ዌ ው ዎ። እንግዲህ የዎ ኮንሶናንት ሌተር ደብልዩ ነች ማለት ነው ደብልዩ መጀመሪያ ላይ የምጠቀማት በው ሌተር ኢ ነች። ወ ደብሊው ኢ ዉ ደብሊው ዩ ዊ ደብሊው አይ ዋ ደብሊው ኤ ዊ ደብሊው አይ ኢ ዌ ደብሊው ብቻ ዎ ደብሊው ኦ ብለን እንጽፋለን ማለት ነው። እንግዲህ ውድ ተመልካቾቼ፣ በዚሁ መልክ ሌሎቹንም ይጀላችሁ የሚቀርብ ይሆናል። እናንተ ይህንን በደንብ በማየት ደጋግማችሁ በማየት ልትገለገሉበት፣ ልትጠቀሙበት፣ ልታውቁበት ይገባል። እንግዲህ በዛሬው ትምህርታችንን ከተጀምረን እስከው ያሉትን አይተናል። ነገ በሌላ ትምህርት በሌላ ቪዲዮ እስከምንገናኝ ዛሬ ከዚሁ ላይ ያጠናቃለሁ። ስለ አያችሁት ይህንን ቪዲዮ እጅግ በጣም አመሰግናለሁ። መልካም ጊዜ።